አንዴ ጃጓር እና አዳምጠው እና ሚውስ ስላነሳ ሽማግሌያችን። እሺ እሺ እሺ እሺ እሺ እሺ እሺ እሺ። እኔ የተረዳሁት ፓስተር ምን መሰለክ፣ አሁን ቅድም የተናገርከው እንግዲህ ከፕራይም ሚኒስተሩ ያው ራይ አይተህላት ነገርካት፣ እሷም ደግሞ ተግባራዊ አደረገችው፣ ተነጋግራችሁ ነው የሚመስለው ለምን አንተ ብራእይ ባየህባት ሄደ ጠቅላይ ሚኒስትሩ ጋር ሄጄ ነው እንደዚህ ነው ብሎ ልክ አንድ ቃል የተነጋገራችሁና ያን ራያ ደግሞ ለሰው እንድትናገር ይመስላል ሁኔታው። ምክንያቱም አንተ በነገርካት መሰረት ጠቅላይ ሚኒስትሩ ጋር እንትጠርተዊ ጠርተዊ ነው እንደዚህ አድርጌ ነው ብላ ያንኑ ያየህላትን ነገር በውሸት የተገበረችው ነው እና የሆነ ግንኙነት ያላችሁ የሆነ ቀድመህ ያንን እንድትተነብይ የተነገረ ነገር ነው የሚመስለው እና እዚህ ላይ እንዴት ነው የምትለው? አንተ እንግዲህ አንተ ያው ራዕይ ያየህላትን ተናገርክ። እሷም ደግሞ ያን ራዕይ እንዳየር ፕራይም ሚኒስትር ጋ ሄጄ ነው እንደዚህ ሄጄ ነው ብላ ነገሮችን እንደዚህ ያደረገች። እንደገና ደግሞ ካናዳ ነበር የተባለው፣ አሜሪካን ነው የአንተ የተባለው? የት ነበር ጉዞ የተባለው? አሜሪካን ነው ካናዳ ነው? የተለያየ ሀገር ነው። ጃጓር እሺ፣ ፓስተር ይቅርታ፣ መብረቁም ይቅርታ። አንደኛ አንድ ነገር ልናገር፣ ይቅርታ ማርቆስ እንዳለው ከሆነ ፓስተር አይደለውም እያለ ነው እታች ኮሜንት እያነበብኩ ስለሆነ ፓስተር ዝም ብሎ የሚሰጥ አይደለም። ስለዚህ ጃጓርም ይቅርታ፣ ያው እኔም በእምነቱ ስላለው ፓስተር ብዙ ነገር ስላልተሾመ አገልጋይ ነው ብዬ ነው አገልጋይ በሚለው ብታወሩ አገልጋይ በውሸት ይናገራል፣ እንደ የነብይነ እንትን ያደርጋል እንደ ይተነብያል እንደ እዛ ላይ እዛ ላይ አይደለም። እዛማ አይችልም አይችልም። ያው እንዳለው ምን መሰለህ ሴት ማርቆስ እንዳለው አገልጋይ ነው ያደረገችው፣ እሱ የተናገረውን ቃል ነው የፈጸመችው። እሱ አይሄዳ ፕራይም ሚኒስተሩ ጋር ነኝ፣ እንዲህ እያደረኩ ነው ያለችው። እሱ የነገራት ነገር ነው እና የሆነ ኮኔክሽን ነገር ያለ ነገር ይመስላል። እዚህ ላይ ራስ ራውን በተራውን እኔ ሌዮናስ አንድ ቃል እኔ አንደኛም ስልኬ ሊዘጋ ስለሆነ ልወጣ ነው። መብረቅዬ ሌዮናስ ልንገረው። ስለዚህ እኛም ፓስተርም ምን ይሁን አይመለከተንም። ሰውየው ግን አዋቂ ነው ብሎ ተጠርቶ መጥቶ ትንቢት ሰጥቷል። እኛ ምናምን በዚህ በቃ በዚህ ብቻ ነው። ፓስተሪውን ቅብጥሬውን እኛ አይመለከተንም። እሱ ግን አዋቂ ነው ተብሎ ነው፣ ትንቢት ተናጋሪ ነው ተብሎ ነው ተጠርቶ የመጣ። እስኪ አንድ ያስገቡኝ፣ አስሜ ከወጣ አንድ ያስገቡኝ። መብረቁ ውስጥ ነህ እኮ ወንድሜ ገብተሃል እኮ ኦልሬዲ። እስ መብረቁ አንድ ያስገቡኝ፣ አስሜ ከወጣ እሺ እሺ ጋይስ ውስጥ ነው እኮ ያለው ኦሬዲ ገብታል። ኦኬ ይውላችሁ ምን አለ ኦኬ ይውላችሁ። አሁን ጃጓርም እያልከው ያለው ነገር በትክክል እየሰማው ስለሆነ ማለት ነው። መብረቅ ወንድሜም እየሰማው ነው። ፕሮጀክቱን ከሀሳብ እስከ መጨረሻው ድረስ አምጥቶ ከእሷ ጋር እየተወያየ አንዳንዴ በህግ ደረጃ ስንሄድ ህግ አውጭ፣ ህግ አስፈጻሚና ህገ ተርጓሚ እንደሚባለው ማለት ነው። ሁለቱ ህግ አውጭዎች ናቸው፣ ህገ ተርጓሚ ናቸው፣ ህግ አስፈጻሚ ናቸው። ሁሉንም ያለ ትንቢት ትንቢት ያላየውን ትንቢት ተነገረኝ እያለ ከሷ ጋር እየተደዋወለ አንድ ጊዜ አክሱም፣ አንድ ጊዜ አዲስ አበባ፣ አንድ ጊዜ ተዚህ ቅድም ብለው አለፍ መብረቁ ጠቅላይ ሚኒስትሩ መቼ ደወለልህ ስትለው የሚመልሰው ነገር የለም ደወለልኝ ነው ያለችው። ከሷ ጋር አውርቶ ነው ይደውልሻል፣ እንደዚህ አድርገን እንስራው አይነት ነገር ነው። ገብቷል፣ እየተሰራ ያለው ማለት ነው። እኛ እዛ ጋር አሁን ለምሳሌ እኔና አንድ ሰው ካወራን፣ ይሄ ነገር እንደዚህ አድርገን ፌክ እንስራ ብለ ከተነጋገርክና ካወራበት ያንን ነገር ማስቀጠል ነው። ለምሳሌ እኛ የገባንበት ትልቁ ምክንያት ምንድነው? ፓስተሮች እንደዚህ ተነገረ፣ ትንቢት ተነግሯል ምናምን እየተባለ ነው። እኔ ለምሳሌ በመጨረሻው ሰዓት ነው የገባሁት። እንዲሁም እኔ በመጨረሻው ሰዓት ስገባ አይሆንም፣ ያላየሁት ነገር አላደርግም። እኔ ይህን ነገር ማድረግ የምፈልግ ኑሮ ጓደኞቼ ብዙ አውሮፓ ሀገሮች ሄደዋል። አላደርገውም። ትክክለኛ ሰው የለም ስል ፓስተሮች ተናግረዋል እንትን ብለዋል ተብዬ መጨረሻ ላይ የነበረኝን የሥራ ቦታ ምናምን ያው በዚህ ወጣትነት ዘመኔ እሱ ሁሉ አሰጥቶኛል እና እሱ አሁን የለሁበትም የሚለው ሀሳቡን ከመጀመሪያ እስከ መጨረሻው አብሮ ከእሷ ጋር ሰርቶታል። አሁን ይሄ እኛ የምንነጋገርበት ጉዳይ አይደለም። ይህ ቅድም ብለዋል። ጃጓር አንተ ከሷ ጋር ስጋዊ ዝምድና ከለለ ምን ብር ለአንተ ቤት ክራይስ ላይ ልከፍል ቻለች ነው ለአራት ሰውስ ፓስፖርት ፓስፖርቱ ስንት ብር እንደወጣ ታውቁታላችሁ? ባስቸኳይ ነው 100 ሺህ ብር ነው የወጣው ለአራት ሰው 25 አምስት ሺህ ብር አድርጋ ነው የወጣችለት። ያ መቶ ሺህ ብር ከየት መጣ ነው እሱ። ቀርቶ እኛም ራሱ ፓስፖርት ሳናስበው አስገብታ አስቸኳይ ፓስፖርት ነው መሆን ያለበት ያለች ከጎንደር ሶስት አራት ጊዜ ነው በፕሪንስ አምላል ሰኔ ነበረው። ያ ነብር ከየት መጣ ነው? ስለዚህ እኔ አልቻልኩም እ እንዴ ነኝ እንዴ ነኝ አይደለም እኔ ፓስተር ይሁን አገልጋይ ይሁን እሱ አሁን እምነቱ ጉዳይ የሚወስነው፣ ግን ትንቢት ተናግሮ ከሷ ጋር ፕሮፖዛል ነድፎ ፕሮጀክት ብሎ አመጣው። ከዚህ ሁሉ ያመጣው ዋናውና ትልቁ ጠንሳሽ እሱ ነው። እሱ አይደለም ለማለት አይደለም። ለምን ነገጧት? ይህን ቃል ለፕራይም ሚኒስትሩ ይናገራል። ይህን ቃል ማለት ነው የምንፈልገው እኛ። ፕራይም ሚኒስትሩ ጋር ቀርቦ ፕራይም ሚኒስትሩ መደወሉ ፕራይም ሚኒስትሩ መስማቱ ለእሷ አካውንቱ አለቆ ብሯ መስጠቱና ልጆቿ ደግሞ ከባሏ ጋር መገናኘታቸው ፕራይም ሚኒስትሩ ጋር ኮኔክት አለው እያሉ ነው። እኛም ብቻ አይደለም የሸወዱት በፕራይም ሚኒስትሩ ሎጎ ሁሉ ነው። አገሪ አገሪቱን 130 ሚሊዮን የሚመራን ጠቅላይ ሚኒስትር ከአንድ ተልኳሻ ሌባ ጭበርባሪ ጋር አብሮ ተደምሮ እየሰራ ነው ይላሉ። ይንትን ያሉት ያለው እኛ አይደለንም እኛ ሰው አንድ ታራ ግለሰብ ነው የተሸወደው አይደል ጠቅላይ ሚኒስትሩ ሁሉ ነው። እኛም ሁሉ የተናገረውንም ያለንን መረጃ ነገውጣት መስጠት ባለብን ደረጃ ልክ እንሰጣለን። መስጠት ያለብን ነገር ማለት ነው ለምን በእኛ ብቻ አይደለም መንግስት ራሱ በሱስም ስለ ስለሌለበት የሚሄድበት ጉዳይ አለ። እኔ በሰዓቱ አንድ ጊዜ ዴቼ አንድ ጊዜ እንት ስትል በጣም ስጠራጠር ስለነበረ ትልቅ እየፔጅ ጻፍ ኩላተኝ ይሄ ነገር ስህተት ነው፣ እየሰራሽ ያለው ስህተት ነው፣ እኔ አላመንኩበትም ብዬ በትልቁ ብዙ ነገር አር እየጻፍ ኩላተኝ። ወዲያው ከተለያየ ቦታ መጣው ስትል የኔን ነው ቀድም አስወጣችኝ ከግሩፑ ሎጋውት አለችና በውስጥ መስመር ነው እንደነ ያለችኝ አንተ እንዴት ፕሮጀክቴን ሳታውቅ ይሄን ነገር እንዴት ልታወራ ቻልክ? ሁለተኛውን አዳምጠኝ ልናገር። ይኸውልህ መብረቅ ወንድሜ፣ በደምብ ስማኝ፣ በደምብ ስማኝ። አሁን ያልከው አሁን ያልከው ህዝብ ብዛት፣ ስማ፣ እኔ እኮ ልንገርህ፣ የኔ የኔ የባለ ቤት የት እኮ አንድ አመት እኮ ከትምህርቷ አቋርጣለች። በዚህ ሳምንት ትሄዳላችሁ ተብለ ከትምህርቷ እኮ ተቋርጣለች። ነገ ሳምንት ትሄዳለ። አዳምጠኝ ይኸውልህ

ማህሌትን አላውቃትም ነበር። ጎንደር ተገናኘን፣ 200 ሺህ ብር በአካውንት ያስገባች ፓስፖርቱ በነፃ ወጣችልኝ ሄዳለው ስል ሳልሄድ ቀረው እያለ ነው። ይሄ ሰውዬ ተበድሏል ወይስ አልተበደለም? ተበድሏል እምትሉ ሁለቱ ሁለቱ ቁጥር ጻፉ። ሕዝብ ነው የሚፈርደው፣ ህግ፣ ህግ ይላል። እንደ አሁን እኮ አንተ ቁልጭ ብለህ እኮ የተቀመጥ ኮንጀለኛ እኮ ነው። አንተን እኮ ብድግ አድርጎ ሥር ቤት ማስገባትና ብሩን ማስከፈል ብቻ እኮ ነው። ስራው አልቋል ኦልሬዲ። ይልቁንስ እንሸማገል። ተባባሪ የተባሉ ደግሞ ካንተ ጋር አብረው የበሉ ሰዎች ካሉ እነሱን አጋልጣቸው። እነዚህ ሰዎች ብራቸውን ያገኙ፣ አሰላሙ አለይኩም ያለ ነው። በቃ ያለ ነው። ገብቷል አይደል ወንድሜ፣ አገልጋይ ማሪቆስ ያለ ነው። በቃ ግን እነዚህ ድሃ መንገድ ላይ ተዘርግፈው እያየቸው እኔ ጋር ልትከራከርበት ሙክር፣ አችልም ከዛሬ አራት ወር ጀምሮ የመጣውበት መንገድ አየሁ አይደል። አንተን ለማግኘት ስንት ጊዜ እንደፈጀብኝ። ሶ ምንድነው የምታደርገው አሁን? 200 ሺህ ብር ተቀብለሃል፣ ያልሰራህበት ብር አይሰርቻለሁ ካልክ፣ ምን ሰራህ? ለጥጤቃለሁ አይ አልሰራ 200 ሺህ ብር ታስቀምጣለህ። ከማህሌት ጋር ልክ እንዳንተ ወሬ ነጋሪ ያስመትተው የውሸት ትንቢት ተናግረው ሰዎችን ያታለሉ ግለ ሰዎች ካሉ ማዕዛም አይተነውም። ማነው ማነው ቅድም የጠራው ሰውዬ አለ፣ አጎስ ነው መጎስ ያልከው እሱ ሰውዬ። በአጠቃላይ አራታችሁ ላይ ንፁህ የሆነውን ሰውዬ ንዝዛ አድርግ። እጄን ስጥ። አራት ነጥብ። ማህሌትን አምጡ፣ ብሩን መልሱ ኔ ጨረሻለሌሎቻቸውነነውስ የሱም ራእይ ደሞ የሱም ራእይ ደግሞ ተፈጽሟል ያለው ግለሰብ ደግሞ ቢመጣ ጥሩ ነበር። እሱም ኮኔክሽን ይኖረዋል እና ፕራይም ሚኒስተሩን ደውለላት ብለ ያልከው ራእይ የተናገርከው ትክክል ነው ያለው ሰውዬ እሱም ደግሞ ተልዕኮ አለው እና አንድ ኮኔክሽን ያላቸው ይመስላል እና እሱም መጥቶ ቢናገር ጥሩ ነበር፣ ስሙን ማንነቱን ቢነግረን። ይህም ከዛ ቤት ነው። ከእንግዶቹ እራት ከተጠሩበት ቤት አንዱ ነው። እሱ አራት ናቸው። አሁን ማዛ ተመልስ፣ ማዛን አስገባ፣ ማዛን አስገቢ። ይህ ማዛ እኮ ብዙ ናቸው እኮ አለ መብረቁ። እዛ ቤት እኮ ያሉት ብዙ ናቸው አሉ እኮ መብረቁ። ማዛ እኮ እውነቱን ተናግራ ማዛ እኮ እውነቱን ተናግራለች። ቅድም ጃጓሩን ቆጠጥ ያደረኩት ማዛ ማዛ ያው ብቻ ብቸኛ ነች ተቃላቸዋል፣ አይደል ሴት ናት የሆነ ነገር እኔ እውነቱን አውቄዋለሁ። ገና በጊዜ ይሄን ፎቶ ስለጥፍ ገና በጊዜ አውቄዋለሁ። ለምን የውሸት ራይ እንደነበረ ሳቅ ጎንደርና ጉንታ ነው እነዚህ ሚስኪኖች እንደበሏቸው አውቄያለሁ። ማህሌት ብቻዋን አንም ምንም ልታደርጋቸው በጭራሽ ሰው መሰለ መብረቁ እውነቱን ከተናክ ሰው የሃይማኖት አባት ተብሎ ስገባ የኢትዮጵያ ህዝብ ምስኪን ነው ያምናሉ። አምነው እሱ ደግሞ ሰብኮ ወደ ሃይማኖት እንዳንሄድ ማለት አካላቶች ይህ ማርቆስ የሚባሉ በቶ እጁን ከሰጠ ሰጠ፣ ካልሰጠ ግን ሀያ አራት ሰዓት እንዳይፈጅባችሁ ይኸው እዚህ ጋር ቁጭ ብሎ ያመነው እምነት አለ። ሰምታችኋል። በቃ ራይ ተናገር። በቃ ከዚያ በኋላ ሁለት መቶ ሺ ብር ሰጠችኝ እያላችሁ ነው ያቸው ሁለት መቶ ሺ ብር ሰጠችኝ የምትባሏ ሴትዮ ማህሌት ናት። ሀምሳ ሰባት ሚሊዮን ዘርፋ ሰሞኑን እያሰቃየችን ነው ያለችው። ይህ ግለሰብ መታወቂያ ወጣችልኝ 200 ሺህ ብር ባካውንት ያስገባች ብሏል። ዋሽቶ ነው እንጂ ከዛ በላይ ነው የሚሆነው ብሩ። አንተ ወንድ ነህ፣ ዛሬ ሂድና ፖሊስ አብያ ጀንስት ካልሰጠ ደግሞ አታመልጠን በጭራሽ። አንድ ወንድ አንድ ሴት ልጆች አሉ፣ ሙሉ ቤተሰቦችን ነው ማለት እንዴት። አንተ እንዲህ አይነት ቤተሰብ እያለህ እንደት እንዴት ሄዳ ገንዘብ ብሎ ብረት ፓስተር ሳቶ ፓስተር ነኝ ብለ ሄዳዎቹን ገንዘብ ሰበሰብ። ገጠር ያሉትን ቤት ያላቸውን ቤታቸውን አሸጥክ፣ መኪና ያላቸውን መኪና፣ ስራ ያላቸውን ስራ አስለቀቅ። ቤተሰብን ይዘ ብር ቅርጥም አድርጋ አዲስ አበባ ሄደህ ቁጭ አልክ። መገን ይህች አዲስ አበባ ስንት ወንጀለኛ ተሸክማለች። ስፈልግ የነበርከው ሌባ አንተ ነበርክ። አገኘው አሁን ተመልሰህ ትገባለህ። ሁለት መቶ ሺህ ብሯን አትግባ። 200 ሺህ ብሯን አምና ሪከርዱን አወጣለሁ ለመንግስት ልከዋለሁ። ኧረ አሁን እጅ ሰጥቼ እዛ እናዘዛለሁ። አላኩል ያህል ምስኪን ጀሚ፣ እዚህ ያላችሁ ብር የተበላችሁ ሰዎች ብራችሁን እንደምታገኙ በዚህ መሰረት ታረጋግጣላችሁ። ቢያንስ ሁለት መቶ ሺህ የአንደኛችሁ ገንዘብ አንድ ሰው ጋር ተገብተዋል። ከአካውንቱ ሲፈተሽ ደግሞ ከዛ በላይ ነው የሚኖረው፣ አምስት መቶ ስድስት መቶ ምክንያቱም ትልቁን ራዕይ ታየኝ ብሎ ሰዎችን ገንዘብ ያስቀበለው ግለሰብ ይሄ ነው። ይሄ አየ ነው የሚባላለ የመዓዛ ያጎቷ ልጅ ነው። መዓዛ አለችበት የለችበትን ገብታ ትናገራለች። ካለችበት ሴትናት ወንድናት አይመለከተኝ። ስራሽ አውጣሽ። እናቱ ተድፈንፍኖ እንዳይቀር ነው እኛ እስከ ዛሬ መከራችንን ያየ ነው። ፓስተር ማሪቆስ አሁን ሙሉ ሙሉ ሙሉ ፎቶቹን ነው የምለጥፋቸው። ከልጆቹ ጋርም ያለው ፎቶ አለኝ። ልጆችህን እንኳን ትልሽ ደበቅ አደርጋችኋለሁ። አሁን መስማት አለብኝ። ሄደህ እጅ ስትሰጥ ወይንም ደግሞ ሄደህ ስትናዘዝ ለማዛግሪ እናውረቁ ይሄ በጣም ነው። እናመሰግን። የምር ጀግና ነህ። እኔ መጀመሪያ ወደ ሀቢባ ስንሄድ ያሷ እሷ ትጨርሰዋለች ብዬ ነበር። ከዛ መብረቆ ጋር ንድስሚን ያረሷ ነች ጎበዝ ምናምን ብዬ ነበር። አሁን ግን በቃ እኔ እስከ መጨረሻው ድረስ አብረን እንደምትቆይ አምናለሁ። መቶ ፐርሰንት ነው። በአም ተማም አላህ ይስጥ። እኛ ሁሉ የዚህ ሁሉ ዳ እንባ ተክፎ ነገር ይጠብቅህ። ሌላ ምለው ነገር የለኝም። በጣም ነው የምናመሰግነው የምር በጣም ጀግና ነህ። ማዛ ለምን ወረደች? ማዛን ጥራዝ ገባተ አለው አለሽ፣ ኦኬ አለሽ፣ ኦኬ ወቃዳ ለማታሽ እይ፣ የኔ አንቺም ተበልተሻል። በአንቺ ላይም ሳቦታይ ተተርቷል። ይሄ ሰውዬ የሃይማኖትን ስምም ሊያበላሽ መንግስት ራሱ ይጠይቀዋል። አንድ በይ ፕራይም ሚኒስትር ስሙን ስለጠራ በህግ ይጠየቃል። አንድ በይ የቤተ ክርስቲያንን ስም ሊያጠፋ ቤተ ክርስቲያኑ ራሱ አይለቀውም። እኔ እንደ አንድ አባ ሃይማኖት አባት ትነግርሻለሁ። ኦርቶዶክስ ቤተ ክርስቲያን አይለቀውም። ለምን ፓስተር ነኝ ብሎ ፓስተር አለመሆኑ መሆኑ እንዲህ አይነት አየሁኝ ብሎ ሰውን ሸውዶ ከሌባ ጋር ተስማምቶ የደሃውን ገንዘብ ስበላ አንድ ቤተክርስቲያኑ በሱ ላይ ህግ፣ ሀቅ አለው ወደ ህግ ቢያቀርበው ቤተ ክርስቲያኑ መንግስቱም ብራይ ሚኒስትራችንን ስም በማበላሸት ሶስት ከሌባ ጋር ተባብሮ እያወቀ እያወቀ ይህንን የድሃን ገንዘብ እስከ መጨረሻ ሰው እንዲህ በነፃ እኮ ገንዘብ አይከፈልም። እኔ አልኩሽ በዘመናችን በአሁኑ ጊዜ ሰው አንድ ነገር መስለሃ ከሌለው አንድም ሳንቲም አይሰጥሽም። እና እያወቀ መሸፋፈን፣ አንዴ ሶስት ወር ይላል፣ አንዴ አምስት ወር፣ አንዴ ስድስት ወር። በመጨረሻ ላይ ምን አለ? ሁለት መቶ ሺህ ለምንድን ነው መከፈለ? ለአንተ ለሚስትህ፣ ለልጆች ፓስፖርት አውጥታ ለምን አታቀኝም አለ። አላቃትም አለ። እንዴትስ ከጎንደር ተነስቶ ወደ አዲስ አበባ አንድ ቀን መጣ? እንዴት ይሄ ሁሉ እኮ እኔ፣ እንደዚህ አይነቶቹ ወላሂ ፓስተሮቹ ቸርች የምታገለግሉ፣ እባካችሁ፣ እባካችሁ እንደዚህ አይነቶቹ ሰዎችን ተጠንቀቁ። ቤተ ክርስቲያን ስም እንዳያጠፉ፣ እባካቹ ሞልቶዋል። ሙስሊሙም ቢሆም ክርስቲያንም ቢሆም ፈጣሪን አላህን መፍራት መቻል አለባቸው። እና ይሄ ብቻ ነው ምለውና አንቺ የበኩልሽን ተናግረሻል። እውነት መናገር ጥሩ ነው እኮ እውነት ሁሌ ሁሌ እውነት ጥሩ ነው ግን መራራ ነች፣ ትመራለች ግን ሁሌ በመጀመሪያው ራሱ ስለተናገረ ማለት ነው። ከዛ ኮንፍረንስ ነው የመጣው ሰውዬው፣ ኮንፍረንስ ተብሎ ነው የመጣው ሙሉ ወንጌል ነው። ግን የሄድንበት ቦታ ግን ቤቱ የነ ሞገስ ይባላል። የነበርነው አደባባይ ነበረ። እኔ ነበርኩ፣ የሞገስ ሚስቱም፣ የሚስት ወንድም፣ ሌላም አንድ ትትም ነበረች በጊዜው። ግን በጣም እኛ እንትኑን ተቀብለናል። ለምሳሌ እኔ በግሌ ተቀብያለሁ፣ አምኛለሁ ምክንያቱም ከሁለት ሳምንት ወይም ከሶስት ሳምንት በኋላ ልጆች ጠፍተዋል ብላ ስለነበረ እሷ ልጆች ያው ታገኛለች ሚል መልእክት ቅድም ስለተናገር ታገኛለች ሚል መልእክት ተናግሮ ስለነበረ አገኘው ስትል እኛ መቶ ፐርሰንት በቃ ማለት አመናት ማለት ነው። ግን እንግዲህ እዚህ ውስጥ አሁን አላቅም ያለውን ነገር እኔ አብሮ ነበር ወይ ከዚህ በፊት ነበር ወይ ምናምን ምን የማቀው ነገር የለኝም፣ በእኔ በኩል ማለት ነው የማቀው ነገር የለኝም። ይሄ ነው ለማለት ይከብደኛል። ግን እኔ በጊዜው ራሱ ስለተናገረ ግን ለምሳሌ ልጆች አገኙ ስትል በቃ ሪል ከእግዚአብሔር ነው የመጣው ድምጽ ብለን አምነናል፣ ተቀብለናል። ይሄ ነው ያለው ነገር። ከዛ ውጭ ግን እቺ ሴት ያው ቅድምም ተናገር ያለው ማለፈውም ተናገር አልበቃ፣ ሁለት መቶ ሺህ ብር ሰጣኝ አለች ሲል ሰምተሽዋል አይደል? አዎ። ምን አድርገህላት ስለው፣ ምንም አላደረኩላትም። ማላረነ አዎ። እኔ አሁን ምን መሰለህ፣ መብሪዬ፣ እኔ እንደዚህ ነው እንደዛ ነው ማለት አልችልም። ምክንያቱም ለምን መሰለህ፣ ይሄ ራሱን አሁን የተናገረው ራሱ ስላለ ራሱ በተናገረ በተናገረው ራሱ ይጠየቅ። ገብቶሃል አይደል? እኔ እንዴት ለምን ይሄን ብዬሽ ነው እንጂ ብሎ አንቺን ለማካተት ሙከራ እያደረገ እንደሆነ ሰምተሻል አይደል? እኔ አልሰማሁም፣ በፍፁም እኔ ይሄ ሰውዬ ማለት ነው እኔ ደምቆይ ቆይ ቆይ ቆይ ቆይ ቆይ አማዛ አንቺም እኮ ቆይ ቆይ ቆይ ቆይ እንደዛ ትበያ ሐቁ መናገር ነው። እኔ አንደኛ እሷም አለች፣ በዛ ግብዣ ላይ አለች እያለ ስምሽን እየጠራ አልካልሰማሁኝ አልሰማሁኝ በይ እንጂ አለች አለ አለች ማለት እኮ እኮ ቆይ ቆይ አስጨርሽኛ ይሄ ቆንጆ አለች ማለት ስብሰባው ላይ አለች ማለት አንቺም እጅ አለሽበት፣ ለምን እንዋሻሻለን አንድ በይ እኔ እኔ አሁን እሱ ደግሞ ኦርቶዶክስ አይደለም ከታች ወደሰ አይደለም። ይሉኛል ቤንጤ ይሉኛል። ቤንጤም ቢሆን የፈለገም ቢሆን የሰውን ሃይማኖት፣ ይዞ ነኝ ብሎ በውሸት መናገር ያ ሃይማኖት በህግ ያስጠይቀዋል። አንድ ሁለተኛ፣ ደግሞ እዛ የተሰበሰበው ሁሉ ከሰው ጋራ እጅ አለበት። ለምን ብትይኝ፣ ለምን ብትይኝ፣ ይህንን ነገር እያወቃችሁ ውሸት መሆኑን እያወቃችሁ ለምን ለአንድ ሰው እንኳን ይሄ ነገር እኔ አላመንኩበትም እኔም ተብልቻለሁ። ለአንድ ሰው እንኳን ብትናገሩ ኖሮ ነፃ ትወጣላችሁ። ግን የሆነ ሆኖ ግን አንቺ ነው ተበላሁኝ። እህቴም ታስራልሽ ስለ አንቺ ብቻ መናገር ነው እንጂ ሰውዬው እኮ አንቺንም ከተተሽ ወራ እዚ እኔ አሁን ማለት ነው ጸሎት ላይ ነበርኩ እንጂ እሱ ባመጣው መልእክት። በነገራችን ላይ እኔ ማመኛለሁ እኮ የነገርኩህ እኮ ነው እኔ ያሳመነኝ አንደኛው መቶ ፐርሰንት እርግጠኛ እንደሆነ ከእግዚአብሔር ነው ብዬ አገር ለቅቄ የመጣሁበት አንዱ እግዚአብሔር ተናገረ ብ ሲቀጥል ደግሞሆነ በነፃ አልገባሁም ከፍዬ ነው የገባው ገንዘብ ሪሲት ልክ ያለውኝ ለመብረቁ በግሩፕ ላይ መዛ ቴሌግራም ግሩፓችን ለቅቅ ያለውኝ ልኬላቸዋለሁ ማለት ነው። እኔ የተጎዳሁ ሰው እንጂ ተጠቃሚ አንድም አምስት ሳንቲም ወደ እኔ አካውንት ገብቶ የማህሌት ገንዘብ እኔ የተካፈልኩት የበላሁት ገንዘብ የለኝም። በድምሽ ግን ባለፈው ተናግሬያለሁ ያለው ላይ ብላኝ የሆነ ልጅ ብር ክፈይ ልኝ ብላ ግን አለበት ያጎትሽ ልጅ፣ ይሄ ይሄ ግን አለበት ወንድምሽ። እሱ ገብቶ ይናገር ራሱ ይናገር። እየደበቅሽ በሄድሽ ቁጥር ራስሽ ላይ ሚስማር እየቀረቀረሽ ነው የምትሄጂው። ገባሽ? እኛ እንፋሳው በፍትሐ ብሔር ብቻ ሳይሆን በወንጀል እንፈልገዋለን። በመረጃ መረጃ በማሸሽ በመተባበር ብዙ ነገር አለ። እዚህ ሚዲያ ላይ ስትመጡ ቀላል አይደለም። ሰው ሰዓቱን ምኑን መስዋዕት አድርገው ከናንተ ጋር የሚዳረቀው ነው አንድ ጊዜ መብረክዬ አንድ ጊዜ ላስተካክል ቤቱን። እኔ ኦርቶዶክስ ስላለ ነው ሰው። የውኬ ኦርቶዶክስ አይደለም ቤንጤ ነው አላችሁ። እሺ፣ ቤንጤም ቢሆን ቤንጤ ነው፣ ቤንጤ እንበል። ቤንጤም ቢሆን በሰው መነገድ አይቻልም። በቃ እንደዛው ሰዱት። ቤንጤን ቢሆን የቤንጤዎችን ስም ያጠፋል። ስለዚህ ቤንጤዎቹ እሱን መክሰስ መብት አላቸው። በቃ እንደዚህ ነው ሰዶ። ቴንክ ዩ